በሚያሳዝን ሁኔታ ሉሊትን ጉዳት ደረሰባት። እንደፎከረውም ያፊት አንድ ጣቷን አይደለም እምቢ ካለች አራቱንም ጨምራችሁ ቆርጣችሁ ላኩልኝ እንዳለው ሁሉ እንግዲህ በር ላይ ቆራርጠው ጥለው በር ከፍተው ለ ጽና ለቤዚ በርች ከፍተው ጥለዋታል በጣም የሚገርመው በህይወት አለች ወይስ ግለው ነው የጣሏት ምንም ትንፋሽ የላት ቆራርጠው ጥለው ነው ጽና ቤዚን በድንጋጤ በጣም ልባቸው ተሰበረ በሚያዋ ሰአት ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቷ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። ክፍል ሰማንያ ስድስት ሀርግ ድራማ ቀጥሏል። እንግዲህ ያቆመው ያፊት ናታን ልጅቷ እናት እና ብላ ደውላበት እሱን ጥርጣሬ ውስጥ በመጨመር እናታን ግን እጁ እንዳለበት ይለያል ማለት ነው። ብዙ ነገሮችን ለልጅቷ ሲዋሻት ነበረ። ወደኋላ መለስ ስንል የምታስተዳድረኝ እህቴ ምንም የለለኝ፣ እሷ እየሰራ እያለ ሲሰብካት ነበረ ልጅቷን። እሷም ደግሞ እናቴ ስራ እንደምትከትህ ነው ትከትሃለች ስራ እያለች ስትለው ነበረ ማለት ነው ለናታን። ናታንም እሺ በማለት ስልኩን ስደውልለት ይሄ ልጅ ከአጋቾች ጀርባ አለበት እጁ ውስጥ እንዳለበት በማለት እናቲቱ በጣም ተጠራጥራለች ማለት ነው። አይኖ የልጁ ልጁን እንግዲህ የቤዚ ፍቅረኛ ሆኖ የነበረው የልጅቷ ወንድም ሆኖ ተገኝቷል። እንግዲህ እሱ የልጅቷ አባቷ ሲሆን ለልጁ ደግሞ ለሷ እንጀራ አባቱ ሲሆን እሷ እንደገደለችው ነው የሚታወቀው። እንግዲህ እኔ ተጸጽቼ እስከ መቼ እንትን እላለሁ በሩን ከፍቶ እንትን አይለኝ እያለች ስትናደር ነበር። እናቲቱም ተጸጽታ፣ አሁን ላይ ግን እንግዲህ ናታንም ወደ ሴትየዋ ቤት በመሄድ ምን ቀጥ ቀጥ እያልክ ቤቱን ልትገዛ ፈለግ እያለች ስትለው ነበረ እሱም ኧረ በምን አቅሜ ደግሞ የምገዛበት ከየት አምጥቼ እያለ ሲመልስላት ነበር። እሷም እንግዲህ ይህንን ማስጠንቀቂያ ምንድን ገምተሃል ስትለው፣ እኔ ብዙ ልጆች ሲከተሉኝ ነበር እዚህ ላይ እንግዲህ እያስታወሰ ነበር። ብዙ ልጆችም ሲከተሉኝ ነበረ ስለዚህ አሁን ላይ እኔ የመሰለኝ አንደኛ ልጆት እንትን ስላልኩለት ልጆትን ስላስጣልኩለት ልታመሰግኑኝ፣ ሁለተኛም እንግዲህ ስራም ፈልግልኝ ስላልኳት ፈልግልሃለሁ ስላለኝ ስራም ልጨምሩኝ ይመስለኛል እያለ ናታንም ቤት ጣራ ግርግዳውን እያየ ሲመለከት ምን ወደ ላይ ሽቅብታ ያለህ እያሉኝ መልስ ተሰጠዋል። እሱም ልትገዛም ቤቱን ፈለክ እንደስትለው በምን አቅሜን የምገዛዋለኝ? የምገዛበት አለኝ እና እያለ ነው መልስ ይሰጣት የነበረው። አሁን ላይ እንግዲህ እናታን ከልጆቹ ጀርባ አብሮ ያለበት ያሳገታት እሷን እሷን እሱ ነው ብዬ ነው የማስበው። ምክንያቱም ልጆቹም አልሞቱም፣ ተመካክረው እሱ በእርግጫ እንደዛ መቷቸው ነው፣ በቦክስ ዘው ውድቅ ውድቅ ያሉት። ሁለተኛ ደግሞ እንደሞተ ሰው ጸጥ ያሉት ማለት ነው። እኔ የሚመስለኝ እንግዲህ ማነች ይሄ ስራው ያለበት ታልከሰከሰም። ለምን እንግዲህ እንደሆነ አናውቅም። ቀጣይ ፓርቶ ማለት ነው። ማናት ኤፉዬ ምንድን ነው ያለችው? አንተ እንደወንድ መቼ ትሆናለህ? እንደወንድ እያሉ ቤዚና ኤፉ በጣም ብዙ ቀን ይሄን ሲሉት ነበረ። እንግዲህ ሰው ማግቶ ሰው ማገት መጀመር ወንድነት እንደዛ አግቶ እንትን ማለት ወንድነት አይደለም፣ በማለት ነው ሲመልስላቸው የነበረው። እንግዲህ እሷን አንተ እኮ ባትኖሪያን ሰዓት እንዴት እውጣ ነበር እያለች እሱን ስታመሰግን ነበር ልጅቷ። ነገር ግን እናቲቱ በጀርባ ይሄ ልጅ እንዳለበት በማለት ጥርጣሬ ውስጥ በመግባት እናታንን ስትጠይቀው ነበር ቤቷ ጠርታ እሱም እንግዲህ አስተያየቷና እንትኗ ነገር እንዴት ተጠራጠረችው ከልቡ ይታየዋል ማለት ነው እሷም እየጠየቀችው ሳለ አንተስ በጀርባው እንዳለህ ማን ያውቃል እያለች ነበረ ስትለው የነበረው ስለዚህ ይህን በምትልበት ሰዓት እሱ ደግሞ እኔ በፍጹም እንዴት ይሄን ላድርግ እችላለሁ እኔ ጫካ ውስጥ ሆኜ ድምጽ የሚጮህ ድምጽ ሰማሁኝ በዚህ የተነሳ ነው እኔ ደግሞ ይህንን እንትን ለሌት ሳልኩ ልደርስላት እና ላስጥላት የቻልኩት እያለ መልስ ሲሰጥ ነበረ። እና አሁን ላይ እንግዲህ እሷን በመጠራጠር በቃ ስትፈለግ ትመጣለ በማለት ቻው ብለዋል። እሱ ደግሞ ቆም ብሎ ያስታውሳል። የዚያ ጊዜ ነው ወደ ሌሎቹ ጋር ደውሎ እሱም ስልኩን በመደወል ይናገራል ማለት ነው። ሲናገር ለእነዛ ላጋች በነበሩት ሲናገር፣ እሱ ደግሞ ምንድን ነው ያለው? ተጠራጥራለች ሴትዮዋ፣ ተጠራጥረዋልና እና ብዙ ጥያቄዎችን አቀረበችልኝ እያለ ነበር ሲናገር የነበረው ማለት ነው። ናታን ማሸቱም እንትኑም አልሆነለት ማለት ነው። ጣራና ግርግዳ ማየት ነው እንትን ያለበት ። ሁለተኛ ወደ እንትና ጋ ስንመጣ ወደ ዳጌ ጋ ስንመጣ ዳጌ እንግዲህ ሁሉንም ነገር እኔ እስካሁን ድረስ ደብቄ እንትን ብያለሁ። የወጋውን ጓደኛው የወድጋውን ያፊትን እሱ እንደወጋው ነገራት። የዚህ ጊዜ ግን ይህም በቃ እንኳን ከሱ ራክሊ በማለት ብዙ ብዙውን ሲነግራት ነበር። እሷም ሁሉንም ነገር አውቃለች ማለት ነው። አሁን ላይ እንግዲህ ሁሉም ነገር ያፊት እየተጠመጠመ ይገኛል። ከዚህም ቤኒ ክሱን ጀምሯል ማለት ነው። ክሱን እንዳንተን እንዳለልበት ነው አሁን ላይ ማነች ኤፍ የም እንግዲህ የባለፈውን ናታን ሲገል የነበረበት ኒሞሪ ኢሜሉን ቀይሮባት ሂዷል። እሷ ልክ ከፍተው ላፕቶፑን ብትል ስለተቀየረባት መቀየር አልቻለችም። ምክንያቱም ማየት እፈልጋለሁ ብላ የሚሰራበትንም ሁሉንም ነገር ማየት ስለምትፈልግ፣ ነገር ግን ኢሜል ስለቀየረ ኤፍራ ማግኘት አልቻለችም ማለት ነው በቃ አሁን ልረጋጋ ኤፍራታ ታያለች። ራሷን ስታረጋጋ ተናዳ ነበርና ስታረጋጋ ነበር። ሁለተኛ ወደ ቤዚ ጋር ስልክ በመደወልም ብራ በድሪ ብላ ስጠይቃት ነበር። ቤዚም እሺ በቃ ምን ያክል ፈልገስ ነው ስትላት፣ አይተወሰነ ነው ይሄን ነው ስትላት፣ እሺ በማለት ትመልስላት አለች ቤዚም። ይህንን እንትን በምትል ጊዜ ናታን ደግሞ ከኋላ ሆኖ እያዳመጠ ነበረና፣ ደነገጠች ቤዚም። ከድንገት ስታየው እሱም ወደዛ ወጣ ብሎ ሄደ ሲያዳምጥ እንደነበረ። መጀመሪያ ከጓደኛዋ ጋር እያወራች ነበር ከአዲሱ ፍቅረኛዋ ጋራ። የዚ ጊዜ ያው ናታንም ማነች ጺም፣ እንግዲህ ብርቱካኗን አዲሱ ፍቅረኛሽ ብርቱካን አንጥቶልናል እንብላ በማለት አቅርባ ስንብላ ብላ ስታቀርብላት ነበረ። የዚ ጊዜ ቤዚም መሽ ብላ ቀርባ ናታንም ይህን ነገር እንዴት በማለት ጥያቄ ውስጥ ገብቶ ነበር። እንግዲህ አዲሱ ፍቅረኛዋንም ቢዚ ህይወት ይቀጥላል ብላ ጀምራለች። ጀምሪ ብሎ ፈቅዶላታል። ናታንም ማለት ነው። ናታን ግን ያለበት አሁን ላይ በጣም ከባድ ነው። እንግዲህ ማለት ነው እሱም እንዳይታገት ያፊት የሚሰራውን ስራ እሱም በዚጋ ጀምሯል። ማገቱ እዚጋ ተንኮል እንትን ብሏል እንግዲህ እሱ እሷ ምን እንዳረገ የበስተጀርባ አናቅም እዚህ ቦታ ላይ ቤኔን መጨመር አልፈለገም። ራሱ ሊዋጣ ነው የፈለገው ማለት ነው እና ብቻው ነው እየታገለ ያለው ማለት ነው። እንግዲህ ቀጣይ ክፍል ላይ ክፍል ሰማኒያ ሰባት ላይ ምንድን ነው የሚመጣው? ሰማኒያ ሰባት ላይ እንግዲህ ኤፉዬም ያው ብሩን እንደምሰጣትሽ ስላለቻት፣ ሁለተኛ ደግሞ ናታን ማን ነው ያፌትን ብር ስጠኝ እቃዎች የምገዛበት ስል ስፌራ ልክልሽ እና ከሱ ጋር የምትፈልጊው እንትላሉ ለምን ራሴ ይቻል ገዛም በማለት ስትበሳጭበት ነበረ። የዚህ ጊዜ እሱም ዛሬ በጣም ስራ ቦታ ተጽላልኩኝ በጣም እንትምቱኛ ለኔ ንግስት ብሎ ሲላት፣ እሷም ደግሞ ምንድን የተፈጠረ ኑሮ ነው በማለት ነበረ ራሷን ስጠይቅ የነበረው። መጨረሻ ላይ እንግዲህ ወይዘሮ ሉሊት ተደውሎላት አለቃ ነይ ቶሎ ካልመጣሽ በሕይወትሽ እንትን ብለሽ ነው እያለ ነበር ሲላት፣ እኔ ምን ላድርግ እኔ አላ አላየሁ የሆነ ምን ላድርግ እያለ አልመጣም እመጣለሁ እያለች ራሷን በጭንቀትና በንትን ውስጥ ከታ ነበረ። ቤዚም ደግሞ በተኛችበት ሰዓት ቤዚ ከላስ ገብታ ቤዚን እንደ ሀፍጣ ስትመለከት ምን ስትል ነበር። ቤዚም ደግሞ ደንግጣ ምንድን ነው አንቺ ሴትዮ እንደዚህ የሚያደርግሽ በማለት ስትላት ነበረ። ቤዚም እንግዲህ ያለቻት ለመቅረብ እና ጓደኛ ለማድረግ ሞክር ያለቻት ደግሞ ማነች? ኤፍራታ። ያን ያለቻት ቃል ነበረና ለእሷ ስትል ደግሞ መሳደቧን እናንተ ማለቷን አቆመችና፣ እንቅልፍ ላይ ነበርኩ ደግሞ ጓደኛሞች ነኝ ስላልሽ ነው ነኝ እንደዚህ ብዬ የመጣሁት። በቃ ለዛ ነው እንደዚህ ያልኩት፣ ላሁላቸውን የምጠሉኝ በማለት ስትል፣ በቃ ስለተኛው እኮ እንቅልፍ ላይ ስለሆንኩኝ ነው በማለት ሉሊትን መልስ ትሰጣታለ። የዚህ ጊዜ በቃ እሺ፣ በቃ እታችን እንገናኝ ጓደኛዬ፣ ኦኬ በማለት ያው ቀበጥ እያለች ሉሊት በጭንቀትና በንትን ውስጥ ሆና ወደ ታች ተወርዳለች። ሽንት ቤት ዳ እንግዲህ መታጠቢያ ምክላስ ስልኳ ከድንገት ይጠራል። ስልኳ በሚጠራ ሰዓት ሉሊት ላንሳው ልቶ እያለ በሌላ ቁጥር ነበር ይደወለላል። አንስታ ስታናግረው አለቃ እንዳለች በአሁኑ አሁኑ ሰዓት ሳትፈጂ ቶሎ እንድትመጪ በማለት ነበር መልስ ሲሰጣት የነበረው። እሷም እንዴ ነው ምን ላድርግ፣ እኔ እንደዚህ ላድርግ እያለሽ እንቷን በቁማ አልለቀው ደርሳለች እና ከዛ እሷም አልመጣም፣ በቃ መጣለሁ። እንደዚህ ካልሽ በህይወትሽ ቆርጠሽ ነው ሲላል፣ በቃ መጣለሁ እያለች ነበረ ይህም መልስ ስሰጥ የነበረ። መጨረሻ ላይ ግን እንግዲህ ሉሊት ወጥታ በመሄድ አጋቾች የእሱ ሰዎች የሆኑት መስመር ላይ ጠብቀው ህይወቱ አይኑር አየኑር ቆርጠዋት ጣቷን ቆርጣችሁ አምጡ ስለሆነ ያለው ያው እንግዲህ እቹን ተተቆረጠ አንድ ሰው ያው አይሞትም ይጎዳል እንጂ እና እንግዲህ ሉሊትን እቿን ተቆርጣ በር በር ተቆርቁሮ በር ሲከፍቱ አንዘፋ አስበው ይዘው መጥተው በበር ላይ ጥለዋታል። አልጣ እጇን ታት ቆረጠ አልቀረችም። ጣቷን በበር ላይ አንጥተው ጥለዋታል። ይህ ጊዜ ቤሲናዚ በድንጋጤ እራሳቸውን መቆጣጠር አራቅቷቸዋል። እሷን በህይወት አለች እያሉ እየደባበሱ ቢያዩዋትም እሷ ግን መልስ መስጠት ምንም አንድ በቷ አልተከፈተ እንግድህ መሞት እንኳን የሞትች አመስለኝ። ምክንያቱም ያው የተቆረጠች ይኖርና እንትን ይላል ያው ያፊት ሰው መግደል ነው ስራው እና በዚህም ላይ ነው እንትን የሚለው። እንግዲህ ክፍል ክፍል ስልሳ ሰባት ማነው ሰማንያ ሰባት ላይ ምንድን ትጠብቃላቸው? ማን ነው ቤኒም፣ እንግዲህ ያለውን ነገር ትነግረዋለች ገኒ ምክንያቱም ዳጊ ስለነገራት ይህን ነገር በዚህም ነገር ነው በማለት ይወጋውን በዝን ነው ጽም ደግሞ እሷ በእንደዚህ አይነት ነው በማለት ነበር። ጽም ያው ያን ነገር በማየቱ እንትን ሊል የቻለው ሌላ ፎቶሾፕ ሰርቶ ለቢኒ ላከለት። ቢኒም አልፈልግም በቃ ካሁን በኋላ አንቺ የምትባይ ከህይወቴ ውስጥ የለሽም በማለት ነበር መልስ የሰጣት። ነገር ግን እሷ ያለችበት ሁኔታ ልጁ እንትን ባለበት ነገር ነው። የዳጊ ጓደኛ ማለት ነው። አሁን እሱ በንተን ውስጥ ገብቷል ማለት ነው። ጀግና ሆኗል። ያ የሳቁት መሳቅ አሁን ድረስ ፊቴ ነው ማለት ነው። እና ይሄን ይመስላል። ለነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ሰላም ለሀገራችን ሰላም ለሕዝብ።